ሰላም ተመልካቾቻችን፣ ዛሬ የህዝብ ውክልና ስራን በሚመለከት አንድ ፕሮግራም ይዘንላችሁ ቀርበናል። እንደሚታወቀው ምክር ቤቱ ከሚያከናወናቸው ዋና ዋና ተግባራት አንዱ የህዝብ ውክልና ስራ ነው። በዛሬው የውክልና ስራ ቀደም ባሉት ጊዜያት የህዝብ ተመራጮች በየአካባቢያቸው ሂደው ባከናወኑት የህዝብ ውክልና ስራ ላይ እናተኩራለን። አብራችሁን ቆዩ። እሺ፣ አመሰግናለሁ እንግዶቼ። እስኪ የህዝብ ውክልና ስራ ምክር ቤቱ ከሚያከናውናቸው አበይ ተግባራት አንዱ ነው። ምድን ምንድን ነው ፋይዳው? እስኪ የውክልና ስራ እናንተ ሄዳችሁ ከመራጩ ህዝብ ጋር ተወያይታችሁ የምታካውን አሁኑ ተግባር ምን ፋይዳ አለው? ከዛን ጀምር እስኪ ጥሩ ያው የህዝብ ውክልና ስራ የታች ወደ ህዝቡን የማወያየት ፋይዳው በጣም ትልቅ ነው። አንደኛ ህዝቡ የመረጠው ህዝብ ከህዝብ ጋር ተገናኝቶ በህዝብ መካከል ያለው ጠንካራ ጎን ምን እንዳለ፣ ክፍተት ምን እንዳለ ደግሞ ከዚ ውስጥ ያለው ነገር አብሮ ተወያይተው ያለውን ችግር ለይቶ ለማወቅና ከህብረተሰቡ ደግሞ አንድነት ለመፍጠር ትልቅ ፋይዳ አለው። ምክንያቱም ህዝቡ የመረጠው እዛ ሄዶ ሊሰራ ስለሆነ የሰራውን ስራ ምን መልካም ነገር አለ፣ ምን ክፍተት አለ የሚለውን ለይቶ ለማወቅ ይጠቅማል። ሌላው ደግሞ ህዝቡ የሚያነሳቸው ጥያቄዎች አሉ። ያ ጥያቄ ደግሞ ከሚመለከተው አካል ጋር ቅደም ተከተል ተይዞ ምላሽ እንዲሰጥ ከማድረግ አንጻርም ትልቅ ፋይዳ አለው ብዬ ነው ማስበው። በዋናነት እኔ ማስበው የህዝብ ውክልና ስራ ፋይዳው ህዝብንና መንግስትን የሚያስተሳስር ድልድይ ብዬ ነው የማስበው። ድልድይ ስል ሰፊው ህዝብ ነው ታች ያለው፣ መንግስት ደግሞ አስፈጻሚ በተወሰነ በተገዳይ ቦታ ነው ያለው። ያ ሰፊው ህዝብ ተንቀሳቅሶ ፍላጎቱን፣ ጥያቄውን ለመንግስት ማድረስ አይችልም። ስለዚህ ከዚህ አኳያ ጥያቄው በተወካይ አማካኝነት ነው የሚመጣው። ምላሹም ደግሞ አልፎ አልፎ በአስፈጻሚ በኩል የሚገለጽ ቢሆንም በተወካዩ ደግሞ ሞር ይገለጻል ና ህዝቡ ያነሳቸው ጥያቄዎች ከመንግስት ደግሞ የተሰጡ ምላሾች ምን ደረጃ ላይ እንዳሉ የማገናኘት ና የማስተሳሰር ስራን የሚሰራው በውክልና ስራችን ነው። ከዛ በላይ ደግሞ ህዝቡ ስሜቱን የሚገልጽበት በዚህ መድረክ ነው። ለመረጠው መራጭ ተመራጭ ስሜቱን ፍላጎቱን በደልው ካለም ጥንካሬው ካለም የሚናገርበት ድምጹን የሚያሰማበት አንዱ ቁልፍ ስራ ዘርፍ ይሄ የህዝብ ውክልና ስራ ነው። እዙ ላይ ህዝቡ የሚያነሳቸው ነገሮችን አምጥተን ከመንግስት ጋር እንወያያለን። ምላሽ እንዲሰጣቸው እናደርጋለን። የጎደሉ ነገሮች ካሉ ደግሞ ይሄድን እየተከታተልን ዳግም እናመጣለን። ስለዚህ የእኛ ግንኙነታችን ከህዝብ ጋር ያለው መንግስትን የማስተሳሰር ስራ ነው የምንሰራው። ከዛ ውጪ ህዝብ ጋር ሄደን ስናወራ። አንዳንድ ያወጣናቸው ህጎች ምን ደረጃ ላይ ነው ያሉት? ምን ተጽዕኖ ያሳድራሉ? ያለ ህዝብ ፍላጎት የሚፈጽሙ ነገሮች አሉ ወይ? ህጉ ጫና ያረገባቸው የጎዳቸው ነገሮች አሉ ወይ የሚለው ነገር ያወጣናቸው ህጎችንም አሰስመንት የምንወስድበት ነው። ትግበራ ላይ ያሉ ያጋጥሙ ችግሮችም ካሉ በነዛ ህግ ላይ አስተያየት እንሰበስባለን። የሚሻሻሉ ካሉ እናሻሽላለን። ተጠናክሮ መቀጠል ያለባቸው ካለ እንዲገፋበት ደግሞ መንግስት በኩል አቅጣጫ የምንሰጥበትም ነው። ስለዚህ በአጠቃላይ ህዝብ ስሜቱንም ፍላጎቱንም ምላሹንም ጥያቄውንም የሚያቀርብበት መደላደል የሚፈጥርበት ሲስተም ስለሆነ የውክልናው ፋይዳው እጅግ በጣም የላቀ ነው ብለን ማየት እንችላለን። እስኪ ወደ የምርጫ ክልላችሁ እንምጣና እንግዲህ በአመት ሁለት ጊዜ ነው የህዝብ ውክልና ስራ የሚሰራው። ስሰሩ እየገመገማችሁ ነው የምትሄዱት የህዝብ ጥያቄ ምን ያክል ምላሽ አግኝተዋል የሚለውን በዘንድሮ ባሳለፍነው ጊዜ ባከናወናችሁት የህዝብ ውክልና ስራ ቀደም ብሎ ህዝቡ የልማት ሊሆን ይችላል፣ የመልካም አስተዳደር፣ ሌሎችም ጥያቄዎች አንስተዋል አንስቶ ሊሆን ይችላል እና ያ ምን ያክል ምላሽ አግኝተዋል? እንዴት ነው የገመገማችሁት በየምርጫ ክልላችሁ? ከምርጫ ክልላችን ጋር የነበረንን ኢንተራክሽን በሚመለከት ዝርዝር ወደሆኑ ዋና ዋና ጉዳዮች ከመሄድ በፊት አውዱን ላንሳ። አንደኛ የህዳሴ ግድብ ግድባችን ፍጻሜ ዋዜማ ላይ በመሆኑ በህዝቡ ዘንድ ትልቅ ስሜት፣ የደስታ ስሜት የነበረበት አውድ ነው የነበረው። ሌሎች ደግሞ ትላልቅ ሀገራዊ ፕሮጀክቶች የታቀዱበትና የተፈጸሙበትም ጊዜ ስለነበረ ህዝቡ ጋር በእውነት በጣም ጥሩ እንትን ነው የነበረው ነበረው። ማን ናቸው የተሰበሰቡት በሚለው እንደ ባጭሩ ከተለያዩ የህብረተሰብ ክፍሎች የተወጣጡ ሰዎች ናቸው። በአጠቃላይ በአዲስ አበባ ሀያ ሶስቱ ምርጫ ክልሎች ናቸው ያሉት። በሀያ ሶስቱ መምርጫ ክልሎች ከሞላ ጎደል ከአንድ ሶስት የምርጫ ክልሎች በስተቀር ስራዎች ተካሂዷል። ማን ነው ውይይቶች ተካሂዷል። እነዚህ በውይይቱ ላይ የተሳተፉ ሰዎች ከተለያዩ ህብረተሰብ ክፍሎች የተውጣጡ ናቸው። ከሴቶች፣ ከወጣቶች፣ ከአቅመ ደካሞች፣ ከአዛውንቶች፣ ከእምነት ተቋማት፣ እድሮች፣ እቁቦች ጭምር ሳይቀሩ በተቻለ መጠን ኢንክሉሲቭ ኦል ኢንክሉሲቭ እንዲሆን ተወካይ እንዲሆን ተደርጎ የተወጣጡበት ሁኔታ ነው ያሉት። ክፍለ ከተሞቹም ውይይት በተደረገባቸው አካባቢዎች በሙሉ በደንብ ነው ዴኮሬት ያደረጉት በደንብ ነው ያስተካከሉት። አመቺ ሁኔታ ፈጥረው ነው ለውይይት። ግልጽ የሆነ አሳታፊ የሆነ ዴሞክራቲክ የሆነ ውይይት እንዲካሄድ አመቺ ሁኔታ የፈጠሩበት ሁኔታ ነው ያለው ሰው። በኢትዮጵያ ህዝብ መዝሙር ነው በየቦታው የተጀመሩት። አውዱ ይሄን ይመስላል እና አጀንዳዎቹ ያልተፈጸሙ ነገሮች ምን ነበሩ የሚለውን ለማንሳት ሕዝቡ ያነሳቸውን በማንሳት ከዛ ውጭ ያሉት የተፈጸሙ ነገሮች እንደነበሩ ማንሳት ይቻላል። በዋናነት እኛ ጋር በዋናነት ከአስተዳደር ጋር ከመልካም አስተዳደር ጋር በአዲስ አበባ ከተማ በሞላ ጎደል ማለት ነው ከአገልግሎት ጋር ከሰላም ጋር የተያዙ ጉዳዮች ናቸው በብዛት ያሉት እና ከአገልግሎት ከመልካም መስተዳደር ከሰላም ጋር በዋናነት ከስራ አጥነት ጋር የተያዙ በአገልግሎት ደረጃ ደግሞ ያሉ ነገሮች የተፈጸሙ እንዳሉ ሆነው ማለት ነው። በጥቅሉ ሁሉም የክልል ከተሞች የክልል ውይይት መድረኮች ላይ ጥሩ ጥሩን አፈጻጸሞች እንደነበሩ ከዚህ ቀደም በነበሩት መድረኮች ተነስተው የነበሩት የተሟላላቸው እንዳሉ። ምክንያቱም በሶስት ከፍለን እናየዋለን። ከዚህ ቀደም በፌዴራል ደረጃ ለፌዴራል የቀረቡ በፌዴራል ምላሽ የተሰጣቸው አሉ። እንደገና በአዲስ አበባ አስተዳደር ደረጃ ከዛ ደግሞ በክልል ከተማ ደረጃ ማለት ነው እና እነዚህም በሶስቱም ካታጎሪዎች የተመለሱ ምላሾችን አንስተው ህዝቡ አመስግነዋል። ነገር ግን የቀሩት ምንምን እንደሆኑ በዝርዝር ምናልባት የሚቀጥለው ውይይት ላይ ዋን ሆነው ነው የሚሻለው መስለኝ መሰለኝ እነሱን በምናነሳበት ጊዜ ምን ተፈጸመላቸው ማየት ይቻላል ማለት ነው። እንደ ስዳማ ክልል 19 የምርጫ ክልሎች አሉት። ህዝቡን ስናወያይ ቅድም የተነሳው አጠቃላይ ህዝብን በሚያሳትፍ መልኩ ነው፣ ህዝቡን ያሳተፍ ነው ብዙ ውይይት አድርገናል። ውይይቱ ስናደርግ ደግሞ ህዝቡ የሚያነሳቸውን ሐሳቦችን፣ ጥያቄዎችን፣ አስተያየቶችን ከመንግስት አካላት ጋር አንድ ላይ ገምግመን ከገመገምን በኋላ ደግሞ ቀጣይም ሊፈቱ የሚገቡ ነገሮችን በተለይ ክቡር የክልሉ ፕሬዝዳንት ባለበት ነው ስምንቱንም ዙር የምንገመግመው፣ ቀጣይ እንዲሰራ አቅጣጫ ተቀምጦ ለአስፈጻሚ አካላት ተሰጥቶን የምንወጣው። ባለፈው ደግሞ ገብተ ያን ገምግመን ነው። እንደገና አዲስ ስለምን ጀምረው በዛ አንጻር የተሰሩ ስራዎች ብዙ የተሰሩ ስራዎች አሉ። በእርግጥ ስራ የሚሰራው በፌደራል አቅም የሚሰሩ ስራዎች አሉ። በክልል ደረጃ የሚሰሩ ስራዎች አሉ። በወረዳ ደረጃ የሚሰሩ ስራዎች አሉ። በዛ አንጻር ደግሞ በተለይ በልማት አንጻር የተሰሩ የፕሮጀክት አፈጻጸሞች፣ የተሻሉ አፈጻጸሞች የተሰሩ ስራዎች አሉ። በመንገድም በውሃም ከፌደራል የተሰሩ ስራዎች አሉ። ከክልል የተሰሩ ስራዎች አሉ። ያን ደግሞ ገምገመን ነው የወጣ ነው እና ቀጣይ ደግሞ ሊሰራ ሊፈቶ የሚገቡ ጉዳዮችንም ዘርዝረን ሰተን የመጠነው ነገሮች መልሰን ካየን በኋላ ነው የገባነውና የተሰሩ ስራዎች በአይን የሚታዩ ህዝቡን የሚያረኩ ስራዎች መሬት ላይ ያሉትን ማየት ይችለናል። በእርግጥ ገጠ የሚሰሩ ስራዎች እንዳለ ሆነው ማለት ነው። እንደ ክልላችን ወደ ሀያ ምርጫ ክልል ነው ያለው እና በሀያ ምርጫ ክልል ላይ የተነሱ ጥያቄዎች በሙሉ ለአስፈጻሚ ተቋማቶች ቀርቧሉ። ከቀረቡት ምን ያክል ምላሽ አግኝተዋሉ ብለን ስናስብ ከሞላ ጎደል የተመለሱ አሉ የተመለሱ አሉ። መመለስ ሲገባቸው ደግሞ የዘገዩም አሉ፣ ሂደት ውስጥ ላይ ያሉም አሉ። አሁን የህዝባችን ትልቁ ጥያቄ ምንድን ነው ብለ ብታነሳ እንደ ክልል መንገድ ላይ ነው። መንገድ ትልቅ የህዝቡ ጥያቄ ነው። የተሰጡ ምላሾች አሉ። ለአብነት የምናነሳቸው ለምሳሌ ዱራሜ ዱርጌ መንገድ የሚባለው ድሮ በኢህአዴግ ዘመን አይቻልም ተብሎ የተዘጋ መንገድ ነበረ። እሱን መንገድ በአዲሱ መንግስት እውቅና አግኝቶ ስራ ውስጥ ገብቷል። አፈጻጸሙም ጥሩ ደረጃ ላይ ነው ያለው። እንደ ዞን ሳየው አፈጻጸሙም ቆንጆ ነው ብለን እንወስዳለን። በዚህ መንግስትን ህዝብን በጣም ያመሰግናል፣ ያከብራል፣ ያዳምጣል። በሌላ ጎን ደግሞ ስታይ ተጀምሮ ደግሞ መፍጠን ያለባቸው ያልፈጠኑ አሉ። ለምሳሌ ጪዳ ታርጫ የሚባል አንድ መንገድ ክልሉ ጋር የሚያስተሳስር መንገድ አለ። እሱ እርክብክብ ከተደረገ ስምንት ወር አልፏል። እስካሁን ግን ፕሮጀክት የተረከበ ሰውዬ ገብቶ ስራ አልጀመረም። አንዱ ማነቆ መንግስት እውቅና ሰጥቷል፣ በጀት ሰጥቷል፣ ጨረታ አድርጓል፣ አልፏል። ግን ለምን ወደ ተግባር አልገባም የሚለው የፕሮጀክት ሰዎች ችግር ይሁን የአስፈጻሚ ጋር ያለው ጋፕ ይሁን ለእኛም ክሊር ያልሆነው ህዝቡ ትላንትናም ሲያነሳ ነበረው አንዱ እሱ ነው። እንደዚህ አይነት መንግስት ባሉ ካደረገ ግረድ ከሰጠ ቦታ ከሰጠ ሀብት ከመደበ ወደ ወደ ስራ መግባት አለባቸውና ሂደቱ ላይ የመዘገየት ሁኔታዎች አሉ። እንደዚህ አይነት ጥያቄዎች ደግሞ ቀርቦ በሀብት ሪሶርስ አሎኬሽን ላይም በቂ ሪሶርስ ያልተመደባቸው ቦታዎች አሉ። አሁን እኛ ጋር ሁለት የቱሪዝም መዳረሻ መንገዶች አሉ። የሀላላ ሎጅና የዚሆን ዳና ሎጅ ኮንታ ጋር የሚያስተሳስረው አንድ 65 ኪሎ ሜትር መንገድ አለ። እሱ መንገድ ከመነሻው ጀምሮ ተይዞ ነው የመጣው። ግን እስቲ ነው ወደ ተግበራ አልገባም። መንግስት እውቅና ሰጥቶ በጀት መያዙ ቆንጆ ነው። ግን ትግበራ ውስጥ ባለመግባቱ ደግሞ ህብረተሰቡ የሚያነሳው ቅሬታ አለ። እንደዚህ እንደዚያ ነገሮች ላይ ፎክስ ቢደረግ ና ይሄ አሁን እንደዞን ነው ያነሳት። እንደ ክልል ሻካ ላይ ስትሄድ እንደዚህ መንገድ ላይ ተቋርጦ ያሉ መንገዶች፣ ከፋ ላይ ያሉ ተቋርጦ ያሉ መንገዶች፣ ቤንች ሸኮ ላይ ተቋርጦ ያሉ መንገዶች፣ ምዕራብ ኦሞ ስትሄድ፣ ኮንታ ስትሄድ እንደ ሁሉም ጋር ይህንም የክልሉ ጥያቄ ምንድነው ብትል ሁሉ እንኳ መንገዱ የምን ነንበር ዋን ብሎ ነው የሚያነሱት። ስለዚህ እንደ መንግስትም ትኩረት የሚሰጠው ያለበት በዚህ ኤሪያ ነው ብለን እንደ ተወካይ እናነሳለን። ሌላው ከመብራት ጋር ያሉ ችግሮች አሉ። መብራት ችግር ተደራሽነቱ በጣም አጠያያቂ ነው። እንደኛ ክልል ብዙ ቅብላቶች ተደራሽ አልሆኑም። ተደራሽ የሆኑም አገልግሎት ላይ በጣም ይቆራረጣል። እዛ ላይ ህዝቡ የሚያነሳቸው ቅሬታዎች አሉ። እነዚህን ፈጥነን መድረስ ከቻልን በየደረጃው ያለው አስፈጻሚ አካል ማንዴቶችን መቀባበል ከቻለ ህዝቡ በመንግስት ደስተኛ ነው። ትግስተኛም ህዝብ ነው፣ ይጠብቃል። ስለዚህ እነዚህ ራዎች ላይ ፎከስ ቢደረግ የሚል ሀሳብ ነው። ያለ ህዝብ ጥያቄ እንግዲህ ማብቃ የለውም። እንግዲህ የተመለሱ ጥያቄዎች እናንተ እንደገለጻችሁ ልኝ እንዳሉ ሆነው አንዳንዶቹ ጠቃክሰዋል። በምርጫ ክልላቸው የተከበሩ ወቶ ተስፋይ ምንድን ነው በቀጣይ ዋና ዋና በተለይ በፌዴራል ደረጃው ህዝቡ ያው ቀደም ሲል ለተሰራው ምስጋናውን አቅርቧል፣ ገለጻችሁልኝ። በቀጣይ ምንድን ነው የሚጠብቀው ከመንግስት በተለይ ከፌዴራል መንግስት? ይህ የምርጫ ክልላችሁን እስኪ ሀሳብ ብታጋሩኝ። በአዲስ አበባ ደረጃ እነዚህ መድረኮች የተመሩት ከህዝብ ተወካዮች ምክር ቤት ከአዲስ አበባ ከተማ አስተዳደርና ከከተማ ራሱ ክፍለ ከተማ አስተዳደር በተወጣጡ ሰዎች ነው። እንዳልኩት ኮምፖዚሽኑ አሳታፊ ነበር። በህዝቡ ከተነሱ ትላልቅ ጥያቄዎች መካከል ዋና ዋናዎቹን ከሰላም መደፍረስ ጋር በተያያዘ ከሞላ ጎደል በሁሉም የከተማ ክልሎች የተነሱ ነገሮች አሉ። ይሄ ከአዲስ አበባም ወጣ ብሎ በሀገር ደረጃ ያለው የሰላም መደፍረሱ ነገር ህዝቡን ኢምፓክት እንደሚፈጥር ሸቀጥ ወደ ከተማ ለመግባትና ለመውጣት እዚያ ላይ የሚፈጥረው ተጽዕኖ በኑሮ ውድነት ላይ የሚፈጥረው ነገር ይነሳል። በዚህም ደረጃ ህዝቡ በከንሰርን እና ኮንስትራክቲቭ አስተያየት በመስጠት ነው ያቀረበው። መንግስት ችግሮችን በሰላም ለመፍታት የጀመረውን ነገር ይቀጥል የሚለውን ነገር በጣም በከፍተኛ ድምፅ ነበር የገለጸው። ከወንጀል ህግ ጋር በተያያዘ የወንጀል ህጎቻችን ጥብቅ እና ጠንካሮች አይደሉም። በመሆኑም ወንጀሎች ይታያሉ። ህጻናትን የመጥለፍ፣ የመደበቅ የመሳሰሉት ነገሮችን አንስተዋል። ይሄ በአዲስ አበባ ብቻም ሳይሆን በፌዴራል ደረጃም እንዳለ ነው የተነሳው። መንግስት አገልግሎት የሚሰጡ በክፍለ ከተማ በየቦታው አገልግሎት የሚሰጡ ጥሩ የሚሰሩ በብዛት ያሉትን ያህል በዛው ልክ በዘረኝነት ህዝቡን የሚከፋፍሉ ህዝቡን የሚያጉላሉ ሙስና ውስጥም ከሞላ ጎደል የሚንቀሳቀሱ ወገኖች እንዳሉም እንደዚሁ ህዝቡ ያለምንም መደበቅ ነው ያነሳው። ከመብራት መቆራረጥ ጋር ከሞላ ጎደል በአዲስ አበባ ደረጃ ማለት ነው፣ የኃይል ማነስ መኖሩም ከውሃና ከመብራት አገልግሎት ጋር በተያዘ ደግሞ መንገላታት እንዳለ፣ በየቦታው ይህን አገልግሎት የሚሰጡ ወገኖች አንዳንዶቹ በቅንነት እንደማያገለግሉና የማዘግየት እና አንዳንድም የማየውን ነገር ውስጥ ህብረተሰቡን የመክተት ነገር እንዳለ ተነስቷል። በአንዳንድ ክፍለ ከተሞች ደግሞ የመሬት መንሸራተት ያለባቸው አካባቢዎች እንዳሉ ከመኖሪያ ቤት ችግርም ጋር በተያያዘ ለኮንዶሚኒየም ቀደም ሲል የተመዘገቡ እና ገንዘብ ሴቪንግ ውስጥ የገቡ ብዙ በርካቶች እንዳሉ ሆነው ነገር ግን በዛ ልክ ይህም ምናልባት የግድ ፌዴራል መንግስት ኃላፊነት ላይሆን ይችላል የሪል እስቴቶች ኃላፊነት ሊሆን ይችላል። ቢሆንም ይህንን አንስቶታል ህዝቡ ከመኖሪያ ጋር በተያያዘ ማለት ነው። በፓብሊክ ትራንስፖርት ደረጃ ደግሞ ከታሪክ በላይ የሚቀበሉ አንዳንድ አውቶቡሶች በተለይ ከተማ አቋራጭ አውቶቡሶች እንዳሉ፣ ህገወጥ በሆነ መንገድ የሚንቀሳቀሱ እንዳሉ አንስተዋል። ከስራ አጥነትም ጋር በተያያዘ የሚመረቀው ተማሪ ብዛትና የሚፈጠረው ስራ እድል ተመጣጣኝ እንዳልሆነ አንዳንድ ወጣቶች በስራ እድል መጋለጣቸውን ለዚህ መፍትሄ እንዲፈለግ የሚመለከተው አካል ስራ እንዲሰራ፣ ባይ ዘ ዋይ ህዝቡ ወይም ሰ በሚያነሳበት ጊዜ የሚሰሩትን ጥረቶች የሚደረጉትን ጥረቶች በደንብ ነው ኢፈርቶቹን በሙሉ አፕሪሼት እያደረገ ነው። ግን ብሎ ሬክለስ ነስ አደለም የነበረውና በጣም ያደናቅ ነው። ቀደም ሲል ከዚህ በተከታታይ ከዚህ በፊት ካደረግናቸው ውይይቶችን በጣም የተነሳ ነገር ነው የነበረው። ሌላ በአዲስ አበባ ደረጃ በአንዳንድ ክልል ከተሞች የተነሳው የውጭ የስራ እድልን በተመለከተ ከዚህ በፊት ፓብሊሳይዝ ተደርጎ ተመዝገቡ ተብለው ነገር ግን በተግባር በተነገረው ልክ እንቅስቃሴዎች እንደሌለ አንስተዋል። የመድኃኒት አቅርቦት ችግሮችም በአንዳንድ ክፍለ ከተሞች እንዳሉ እንዲሁ ተነስተዋል። ባደወይ የህዝቡ የሚያነሳቸው ጥያቄዎች በዚህ ከመልካም አስተዳደርም ጋር ከአገልግሎትም ጋር በተያዘ ከሰላም ጋር በተያያዘ የሚያቀርባቸው ነገሮች ኃላፊነት በተሞላበት ሁኔታ ነው። ከዚህ ቀደም የሚቀርቡ ከነበረው ትንሽ ለየት ያሉ ናቸው። መንግስት የፈጸማቸውን ትላልቅ ስራዎችን ክፍለ ከተሞችም ጭምር የሚሰሩትን አመርቂ ስራዎችን በጣም ያደንቃል። ለምሳሌ የኮሪደር ልማቱን በሚመለከት ከፍተኛ አድናቆት እየተቸረው ነው። በተለይ በአዲስ አበባ ደረጃ አዲስ አበባ ለመለወጥ የተደረገው ነገር በጣም ፖዚቲቭ የቀረቡ እንደዛም ሆኖ ግን ጉድለቶችን ያለ ምንም መደበቅ ነበር። በወዳጅነት መንፈስ በጣም ገንቢ በሆነ ስሜት፣ ገንቢ በሆነ አኳኋን ነበር ህዝቡ የቀረበውና፣ ለየት ያለ የውይይት መድረክ ነው፣ መድረኮች ናቸው። አዲስ አበባ ከሞላ ጎደል የቀረቡት ሪፖርቶች ያቀረቡትና ጥሩ ነበር ማለት ነው። እሺ፣ የተከበሩ ወይዘሮ መሰለች ቅድም እንዳለኝ እንግዲህ ህዝቡ ቀደም ሲል ለተሰጠው ምላሽ አድናቆቱን ገልጿል። እንደዛም ሆነው በቀጣይም እንግዲህ የፍላጎቶች ገደብ የላቸውም ና ምንድን ነው? በእናንተ ክልል ምናልባት በዞን ደረጃ ሊሆን ይችላል፣ በክልል ደረጃ ሊሆን ይችላል። ምንድን ነው ብላሽ የሚፈልጉ ጥያቄዎች የተነሱት? በምርጫ ክልሎ ማለት ነው። እንደ ሲዳማ ክልል አስራ ዘጠኝ የምርጫ ክልሎች አሉት። ከመነሻ ቢያነሳ እኛ ስምንት ዞር ነው ህዝቡን ያወያየ ነው በአመት ያው ቅድም እንደተነሳው ሁለት ጊዜ ነው ህዝብን የምናወያየው። ህዝቡን ስናወያይ ቅድም የተነሳው አጠቃላይ ህዝብን በሚያሳትፍ መልኩ ነው፣ ህዝቡን ያሳተፍ ነው ብዙ ውይይት አድርገናል። ውይይቱ ስናደርግ ደግሞ ህዝቡ የሚያነሳቸውን ሀሳቦችን፣ ጥያቄዎችን፣ አስተያየቶችን ከመንግስት አካላት ጋር አንድ ላይ ገምግመን ከገመገምን በኋላ ደግሞ ቀጣይም ሊፈቱ የሚገቡ ነገሮችን በተለይ ክቡር ክልሉ ፕሬዝዳንት ባለበት ነው ስምንቱን ምዙር የምንገመግመው። ቀጣይ እንዲሰራ አቅጣጫ ተቀምጦ ለአስፈጻሚ አካላት ተሰጥቶን የምንወጣው። ባለፈው ደግሞ ገብተ ያን ገምግመን ነው እንደገና አዲስ ስራ የምንጀምረው። በዛ አንጻር የተሰሩ ስራዎች ብዙ የተሰሩ ስራዎች አሉ። በእርግጥ ስራ የሚሰራው በፈደራል አቅም የሚሰሩ ስራዎች አሉ፣ በክልል ደረጃ የሚሰሩ ስራዎች አሉ፣ በወረዳ ደረጃ የሚሰሩ ስራዎች አሉ። በዛ አንጻር ደግሞ በተለይ ልማት አንጻር የተሰሩ የፕሮጀክት አፈጻጸሞች የተሻሉ አፈጻጸሞች የተሰሩ ስራዎች አሉ። በመንገድም፣ በውሃም፣ በከፍዳሪ የሚተሰሩ ስራዎች አሉ። ከክልል የሚተሰሩ ስራዎች አሉ። ያን ደግሞ ገምገመን ነው የወጣ ነው እና ቀጣይ ደግሞ ሊሰራ ሊፈቶ የሚገቡ ጉዳዮችንም ዘርዝረን ሰተን የመጠነው ነገሮች መልሰን ከአየን በኋላ ነው የገባ ነው እና የተሰሩ ስራዎች በአይን የሚታዩ ህዝቡን የሚያረኩ ስራዎች መሬት ላይ ያሉትን ልማየት ይችለናል። እንግዲህ እነዚህን ጥያቄዎች ተቀብለው ምላሽ ይፈልጋሉ። የምክር ቤት አባልም የምክር ቤቱም ጥረት ይፈልጋል። የመቀጣይ ምን አስባችኋል? ይሄ ልምምድ ለውጤት ነው። ህዝቡን የምናነጋግረው ህዝቡን የምናወያየው ህዝቡን ፍላጎት የህዝቡን ስሜት ሰምተን በተቻለ መጠን ባለው አቅም ምላሽ መስጠት ነው። እኔ አዲስ አበባን ህዝብ ሁሉም አካባቢ ያለው ስሜት እንደተረዳ ነው። ህዝቡ የማይሆነውን ነገር አይደለም የሚጠይቀውም፣ ሊሆን የሚችለውን የሚገባውን ነገር ነው እየጠየቀ ያለው በወዳጅነት በእንትን ስሜት ነው፣ በባለቤትነት ስሜት ነው። ዝም ብሎ ለጥያቄ ያህል የሚነሱ ጥያቄዎች አልነበሩም ከሞላ ጎደል ስናያቸው። ባይደ መውጫም አድርገናል፣ መግቢያም አድርገናል። በመግቢያው ላይም ከሚመለከታቸው ወገኖች ጋር ውይይት አድርገን ነው ወደ ውይይቱ የተገባው። ማውጫም ላይ ተነጋግረናል። እንግዲህ ከዚህ በኋላ ምንድነው መደረግ ያለበት? በክልሎች ደረጃ በምርጫ ክልሎች ደረጃ የሚፈጸሙ ነገሮች እዛ እንዲፈጸሙ ብርቱ አመራር መስጠት ነው፣ ክትትል ማድረግ ነው። ይህንን ኦልሬዲ በውይይቱ ላይ ክፍለ ከተማዎቹም ኃላፊዎች ስለነበሩና ስለተሳተፉ ወስደውታል። ከዚህ ቀደም የሰሩትን ነገር በዛ ልክ ነበር የገለጹት። ከዚህ ቀደም የቀረቡትን ጥያቄዎች በአዲስ አበባ ከተማ ደረጃ ደግሞ መፈጸም ያለባቸው ነገሮች በዛ ደረጃ ምላሽ ማግኘት አለበት። ይሄ ኦልሬዲ ፋይል ተደርጎ አንድ፣ ሁለት፣ ሶስት ተብሎ በየዘርፋቸው ጥያቄዎቹ ኦልሬዲ ቀርቦላቸዋል። ያቁታል። እዛም ተወካይ ነበራቸው በየክልሉ ማለት ነው። በየምርጫ ሂደቱ ላይ በየውይይት ሂደቱ ላይ በፌዴራል ደረጃ ያሉትም እንደዚሁ ፋይል ተደርጎ ለፌዴራል መንግስቱ ይቀርባሉ። ጤና ጥበቃ ነው የሚመለከት፣ ለጤና ሴክተር መስሪያ ቤቶችም መከላከል የሚመለከት መከላከያ ካለ ማለት ነው። ግብርናን የሚመለከት ካለ ግብርና፣ ንግድን የሚመለከት ካለ ንግድ። በየሴክተሩ እነዚህ ጥያቄዎች ተደራጅተው ኦረዲ እንዲቀርቡና ምላሽ እንዲሰጣቸው ማድረግ ይጠይቃል። አሁን ይሄ ጊዜ የሚሰጥም አደለም። ይህን ደግሞ በየጊዜው ክትትል ማድረግ ይጠይቃል። ያው እዚህ ፓርላማ መድረክም እነዚህ ፈጻሚ መስሪያ ቤቶች እየተጠሩ አመራሮቹ ይህ ነገር ይነገራቸዋል፣ ይህ ነገር እንዲያደርጉ በየጊዜው ምክክሮች ይደረጋሉ። በዛ መሰረት ይሰራሉ ብዬ ተስፋ አደርጋለሁ። ስለዚህ የተሰራው ኤክሰርሳይዝ የተደረገው ነገር ለውጤት ነው። ውጤቱን ደግሞ በሂደት ማስገኘት ይቻላል። በሀገር አቅም ሊፈጸም የሚችል ነገር የሚቀር ነገር ሊኖር አይችልም። ምክንያቱም ቅንነትና ቁርጠኝነቱ በአመራር በኩል አለ። በፓርላማም ደረጃ ይሄ ነው እንግዲህ የሚታሰበው። ከአቅም በላይ የሆነው ነገር በዚህ ዘመን በዚህ የምርጫ ክልል ዘመን የማልፈጸም ካለ በሚቀጥለው ሊፈጸም ስለሚችል ጊዜ ይሰጠዋል ማለት ነው እና በአጠቃላይ ኤክሰርሳይሱ ጥሩ ነው፣ ውጤታማ ይሆናል ብዬ ተስፋ አድርጋለሁ። ኦፍሊ እዚህ ላይ እንሰራለን ከህዝብ ጋር ውይ ተጀመርነው ነው ቅድም እንዳነሳው ስምንተኛ ዙረችን ነው። ስምንቱን ዙር ውይይት ስናደርግ አንደኛ የሚነሱ ሀሳቦች እውነተኛ መሰራት የሚቻል ጥያቄዎች ናቸው። ዝም ብሎ የሚቀሩ ጥያቄ አይደለም ህዝቡ እያቀረበ ያለው ያ ደግሞ ባለቤትም ያለው ነው። በክልል ደረጃ የሚመለሱ አሉ፣ በወረዳ ደረጃ የሚመለሱ አሉ፣ በፈዛ ደረጃ የሚመለሱ ጥያቄዎቹን የቀረቡት። ሌላውን ደግሞ ክልል የሚሰራው የክልሉ ፕሬዚዳንት ባለበት ህዝቡ ያነሳው እነዚህ እነዚህ እነዚህ ጉዳዮች ናቸው የሚለውን አቅርበን የክልሉ ፕሬዝዳንት ጥያቄዎችን ወስደው አንደኛ በአጭር እቅድና በረዥም እቅድ የሚፈጸሙ ስራዎችን እንደሚሰሩ ለነሱ ማስረክበን መተናል። እንደኛም ደግሞ ህዝቡ ያነሳው ጥያቄዎች የት ወደቀ ምን ተሰራ የሚለውን ክትትል እንደምናደርግ ያው ከዚህ በፊት ስናደርግ ነበረ። አሁን ደግሞ የአትኩረን ክትትል ነው የምናደርግ። ክትል ስናደርግ ደግሞ የፌደራሉን ወደ ፌደራል አምጥተናል። ከሚመለከተው አካል ጋር ህዝቡ ያነሳው ጥያቄ የት ደረሰ የሚለው በእርግጥ ቅድም እንደተነሳ ሁሉ በአንድ ላይ ላይ መለስ ይችላል። በቅድ የሚመለሱ ጥያቄዎች አሉ። አሁን ደግሞ በቅድ ውስጥ የሚያሉ የሚመለሱ ጥያቄዎች አሉ። እነዚህ ደግሞ ቶሎ ምላሽ እንዲያገኙ ማደግ የሚገባን ነገር ማብረን እያደረግ ምላሽ ይሰጣል ብለን ተስፋ እናደርጋለን። ይኛውን ጥረት ይቀጥላል። ከኛ የሚጠበቀው ምንድነው? ምንድነው የምናደርገው የሚለውን እንደ ምክር ቤት አባል ነው የምናነሳው። እንደ ምክር ቤት አባል የመጡ ጥያቄዎችን በቋሚ ኮሚቴ ተከፋፍለን ይዘናል። እያንዳንዱ ጥያቄ የራሱ ዘርፎች ስላሉ አሁን ግብርና እሹ ወደ ግብርና ይመጣል። እኔ ይከታተላለሁ። መሰረተ ልማት ጥያቄዎች በተመለከተ መሰረተ ልማት ጉዳዮች የሚመለከተው ቋሚ ኮሚቴ አለ። እነሱ ያያል። እነሱ እንዲከታተሉ የግብርና ጉዳዮች ጋር የመጡት እኔም ለመከታተል እርስ በርስ እንደ ምክር ቤት አባል በመተሳሰር ክትትል ነው የምናደረገው። የመጀመሪያው የተጠየቁ ጥያቄዎች በምክንያት የሚዘገዩ ሊኖሩ ይችላሉ። በሀብት እጥረትና በነባራዊ ሁኔታ አስገዳጅነት የሚቆዩ ሊኖሩ ይችላሉ። እነዛን ቶለሬት እናደረጋለን። ያለበቂ ምክንያት የሚቆዩ ፕሮጀክቶች ካሉ፣ ችግሮች ካሉ፣ ምላሽ ማይሰጡ ካሉ ደግሞ በየቋሚ ኮሚቴዎቻችን ጠርተን ሚኒስትሮችን እንገመግማቸዋለን። በሩብ ዓመት በግማሽ ዓመትና በማጠቃለው እንገመግማቸዋለን። ከህዝብም ጥያቄዎች የተኞቹ ተመልሰዋል፣ የተኞቹ አልተመለሱም የሚለው ነው ባሎት የምናደርገው። ያን ደግሞ እንደ ምክር ቤት ጋራ የምናደርግበት ሁኔታዎች አሉ። ይሄ የጋራ ኃላፊነታችን ነው እንደ ምክር ቤት አባል። በግል ደግሞ ምንድ ነው የምናደርገው? እያንዳንዱ ያስገባናቸው ጥያቄዎች በየተቋማት ተደራሽ መሆናቸውን እየታዩ ስለመሆናቸውን ምላሽ ይሄ የተሰጠው ደግሞ ያለው ምን ያክል ህዝቡ ጋር ፍላጎቱ ጋር የሚጣጠም ነው የሚለው ነገር እያየን ፊድባክ ለህዝቡም እያደረስን እዚህ ላለውም ደግሞ የህዝቡን ቢሶት ለተቋማት እያቀረብን የማቻቻል ስራ የማገናኝ ስራ ነው የምንሰራው። እንግዲህም እንዳልኩ አንዳንዶች ምክንያታዊ ሆኖ በሀብት እጥረት ብዙ ሀብት የሚጠይቁ ሆኖ የሚጎዩ አሉ። መንግስት በአንድ ዓመት በሁለት ዓመት ሰርቶ ማይጨርሳቸው እነዛን ተሯረት እናደርጋቸዋለን። ግን ትናንሽ ጥያቄዎች ደግሞ መንግስት አቅም ማይገድባቸው መስራት ያለባቸው ካልተሰሩ እዛ አካባቢ ያለው ሪስፖንስብል በዲ ሪዝነብል እንዲሆን ምክንያታዊ እንዲሆን ቅድም ባልኩት በቋሚ ኮሚቴዎቻችንም ተጠያቂ እናደርጋለን። በሚመጡበት ሪፖርት መነሻ እንገመግማለን፣ ግርመስ እንሰጣለን። አልፎ ሲመጣም በምክር ቤታችንም ጥያቄ እናቀርባለን። ያው የተሰጠን ማንዴት ይሄ ስለሆነ በዚህ ደረጃ ነው እንቅስቃሴዎቻችን የምናደርገው። እንግዲህ ተመልካቾቻችን፣ የህዝብ ውክልና ስራን በሚመለከት ያቀረብነው ዝግጅት በዚህ ያበቃል። ዝግጅቱን ያቀረብኩላችሁ እኔ አበባ ዮሴፍ ከመላው ስቱዲዮ ባለሙያዎች ጋር በዚሁ እንሰናበታለን። ጤና ይስጥልኝ።